በየሰከንዱ አዳዲስ ሁነቶች የሚፈጠሩባት ዓለም በዚህኛው ሳምንትም ትላልቅ ክስተቶችን አስተናግዳለች። በምጣኔ ሀብት፣ በስፖርት እንዲሁም በፖለቲካ በዚህ ሳምንት የነበሩ አበይት ክንውኖች ምን ይመስላሉ? እንዳስሳቸዋለሁ። በሀገር ውስጥ ከነበረ አበይት ሁነት ስንጀምር ኢሬቻን እናገኛለን። በኦሮሞ ሕዝብ ዘንድ የምስጋናና የአብሮነት በዓል የሆነው የኢሬቻ በዓል በአዲስ አበባና በቢሾፍቱ በድምቀት ተከብሯል። የኦሮሞ ሕዝብ የገዳ ስርዓት መገለጫ የሆነው የኢሬቻ አከባበር ባህላዊ ሴቱን በጠበቀ መልኩ መከበሩን በሀገር ውስጥና በዓለም አቀፍ መገናኛ ብዙሀን ሰፊ ትኩረት አግኝቷል። ክብረ በዓሉ ከምስጋና በዓልነት ተሻግሮ የህብረ ብሔራዊነትና የአንድነት ማንጸባረቂያ ወደመሆኑ እያደገ እንደሚገኝም ሚዲያዎች ሰፊ ትኩረት ሰጥተው ዘግበውታል። ሌላው በዚህ ሳምንት ትኩረት ስቦ የነበረው ጉዳይ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ የታላቁ ኢትዮጵያ ህዳሴ ግድብ፣ ቀይ ባህርና ሌሎች ቀጠናዊ ጉዳዮችን የዳሰሱበት ቃለ መጠይቅ ነበር። ፕሬዚዳንቱ በሳውዲ አረቢያ መንግስት ባለቤትነት ከሚተዳደረው አልአረቢያ የዜና ጣቢያ ጋር ባደረጉት ቆይታ ግድቡ በተፋሰሱ ሀገራት ላይ ጉዳት ያስከትላል የሚል እምነት እንደሌላቸው ገልጸዋል። የታላቁ ኢትዮጵያ ህዳሴ ግድብ ለኢትዮጵያና ና ለምስራቅ አፍሪካ ከፍተኛ ኢኮኖሚ አበርክቶ እንደሚኖረውም ፕሬዚዳንቱ አንስተዋል። የኢትዮጵያን የባህ የባህር በር ጥያቄ አስመልክቶ በቀረበላቸው ጥያቄም የኢትዮጵያ የባህር በር ጥያቄ እንደ ስጋት መታየት ያለበት ጉዳይ አለመሆኑን አንስተው ኢትዮጵያ ህጋዊ በሆነ መንገድ ቀይ ባህርን መጠቀም እንደምትችል ተናግረዋል። ሀያአራተኛው የኮሜሳ የመሪዎች ጉባኤ በኬንያ አስተናጋጅነት የተካሄደውም በዚሁ ሳምንት ነበር። በጉባኤው ላይ ተገኝተው መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ ከቆሞ ተመልካችነት እንድትላቀቅ ጥሪ አቅርበዋል። ብልጽግናና ፍትሃዊነት የሰፈነበትን የወደፊት ጊዜ ለመገንባት የሚያስችል ህዝብ ፈጠራና የተፈጥሮ ሀብታለን የሚያስፈልገን ጥረታችንን ማገናኘትና በጋራ አላማ መንቀሳቀስ ብቻ ነው ሲሉ ተናግረዋል። ዲጂታል ፈጠራ ድንበር አያውቅም ያሉት ጠቅላይ ሚኒስትሩ ክፍያዎችና ዳታ ዎች ያለ ችግር የሚፈሱበት ንግድ ያለምንም እንቅፋት የሚከናወንበትን የኮሜሳ ቀጠና እውን ለማድረግ ከጎረቤቶቻችን ጋር ለመስራት ዝግጁ ነን ብለዋል። ወደ ዓለም አቀፍ ወጣ ስንል ለሁለት ዓመታት የዘለቀው የእስራኤልና ሐማስ ጦርነት በሳምንቱ ሰፊ ዓለም አቀፍ ትኩረትን የያዘ ጉዳይ ሆኖ እናገኘዋለን። በሳለፍነው ማክሰኞ ኦክቶብር 7 ሐማስ በእስራኤል ላይ ጥቃት የፈጸመበት ሁለተኛ ዓመት ታስቧል። በዚህ ጥቃት 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ ዘመቻ ደግሞ ከ67000 በላይ ሰዎች መገደላቸውን የሐማስ የጤና ሚኒስቴር አስታውቋል። ጥቃት የተገደሉ እስራኤላውያን መታሰቢያ በቴል አቪቭ ተካሂዷል። በሟች ቤተሰቦች የተዘጋጀው መርሃ ግብር በእስራኤል የቴሌቪዥን ጣቢያዎች የተላለፈ ሲሆን በመላው ሀገሪቱ የአንድ ደቂቃ የህሊና ጸሎትም ተካሂዷል። ከእስራኤል ጉዳይ ሳንወጣ ደም አፋሳሹን የጋዛ ጦርነት ያስቆማል የተባለ ስምምነት በእስራኤልና በሃማስ በኩል ተደርጓል። በትላንትናው ዕለት የእስራኤል ካቢኔ ያጸደቀው ስምምነት ዶናልድ ትራምፕ ያቀረቡት የሰላም ስምምነት የመጀመሪያ ምዕራፍ ነው። ስምምነቱን ተከትሎ እስራኤል ወታደሮቿን ከጋዛ ማስወጣት ጀምራለች። በምላሹ ሃማስ በእጁ የሚገኙ በህይወት ያሉና ህይወታቸው ያለፉ 48 ታጋቾችን ይለቃል ተብሎ ይጠበቃል። ትራምፕ የጓጉለትን የኖቤል ሽልማት ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና አሸንፈዋል። የቬንዙዌላ የተቃዋሚ ፓርቲና ፖለቲከኛ ማሪያ ኮሪና ማቾ ደም የዘንድሮ አመት የኖቤል የሰላም ሽልማት ተመራጭ ሆነዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዘንድሮ የሰላም ሽልማት ይገባኛል በሚል በተደጋጋሚ ያደረጉትን ንግግር ተከትሎ አሸናፊ ሊሆኑ እንደሚችሉ ሰፊ ግምት አግኝተው ነበር። በስፖርቱ ዓለም በርካታ አነጋጋሪ ጉዳዮች የተስተናገዱ ቢሆንም የክርስቲያኖ ሮናልዶ ቢሊዮነሮችን መቀላቀል ሰፊ የሚዲያ ሽፋንን ያገኘ ጉዳይ ሆኗል። የዓለምን ሀብታም ሰዎች የተጣራ ገቢ የሚከታተለው ብሉምበርግ የ40 ዓመቱን ፖርቹጋላዊና የአልናስር አጥቂ የመጀመሪያው ቢሊዮነር የእግር ኳስ ተጫዋች ሲል ገልጾታል። የሀብት ምዘናው በተጫዋችነት ዘመኑ የሚያገኘውን ያሉትን ኢንቨስትመንቶችና የማስታወቂያ ክፍያዎች ያካተተ ሲሆን የሮናልዶ የተጣራ ሀብት 1.4 ቢሊዮን ዶላር ይሆናል ተብሏል። ለዛሬው የኢሜን ዲጂታል የዓለም በዚህ ሳምንት ጉዳዮች የመራረጥ ናቸው እውነቶች እነዚህን ይመስሉ ነበር። በቀጣይ ሳምንት በሌሎች አዳዲስ ጉዳዮች እስክንገናኝ ድረስ በቸር ቆዩን።